ሰሞኑን እንግዲህ የተፈጠረውን ነገር ሁላችሁም እያያችሁ እየሰማችሁ ትገኛላችሁና፣ ፍቅርም እንግዲህ በስተመጨረሻ ማርገዜን በቃ በይፋ መናገር አለብኝ ብላ ተናግራለች። ጓደኞቿ አጠገባ ያሉት ልጆች ሊያምኗት አልቻሉም፣ ሊቀበሏት አልቻሉም። በቃ ካልተቀበላችሁኝማ በዚህ ልክ የምትቀልዱ የምታሾፉብኝማ ከሆነ ምናምን ብላ ከነሱ መራቅን ነው የመረጠችው። አሁን ላይ ግን በቃ አምነንሻል፣ እባክሽ ከኛ አትለይ፣ ከኛ አትራቂ እያሏት ይገኛሉ። እሷም እንግዲህ ልጇን ይዛ እስከ ልጇ ማለት ነው የት እንዳለች አይታወቅም፣ ጠፍታለች ማለት ነው በስልክ ፈቲን ተቀምጣለች። ሌሎቹን ግን ማውራት እንደማትፈልግ ነው እየተናገረች የምትገኘው። የልጁ አባት ማን ነው ቡሪክንም፣ እንደሰማችሁት እንግዲህ ልጁ ልጁን እንደ አባቱኝ አሳድገዋለውኝ እኔም ቢሆን አሳድገዋለሁ ብቻ እንጂ ተመለሽ ካለሽበት ቦታ ነይ እያላት ይገኛል ማለት ነው። አጠቃላይ ግን የፍቅር እርግዝና ምንድን ነው የሚለው ነው። እውነታውን እናውራ እስኪ። የእውነት አርግዛ ነው ወይንስ ደግሞ እንዲሁ ዝም ብሎ ድራማ እየተሰራ ነው? ብዙ ሰዎች ብዙ አይነት ሀሳብ አስተያየት ይሰጣሉ። የነዛንም ሀሳቦች አንዳንዴ ጣለጣለ አንዳንድ ጣለጣለ ላርግላችሁ። አንዳንዶቹ ሁሉም ድራማ እየሰሩ ነው ይላሉ። ፍቅርም፣ ቡሪክም፣ ፉፉም ፈቲም ሁሉም ድራማ እየሰሩ ነው በተመልካች ላይ ወይም ደግሞ ተመልካችን ነው ድራማ እየሰሩበት ያለው እንጂ በጭራሽ ይሄ እውነት አይደለም ይላሉ። አንዳንዶቹ ደግሞ ፍቅር የእውነት አርግዛለች እንዴ ምንድነው የተፈጠረው ነገር ብለው የሚወዛገቡ ሰዎች አሉ። ሌሎቹ ደግሞ በቃ ታርግዝ፣ ይሄ የእግዚአብሔር ስጦታ ነው፣ ልጅ የእግዚአብሔር ስጦታ ነው። እንደዚህ መሆን መጨነቅ፣ መውጣት መውረድ የለባትም እና ራሷን እየተንከባከበች ልጇን ማሳደግ አለባት፣ መውለድ አለባት፣ እንደዚህ መሆን የለባትም። በእሷ ማርገዝ በእሷ አልተጀመረም የሚሉ ሰዎችም አሉና፣ ሌሎቹ ደግሞ አብርሽ ነው ያስረገዛትም የሚሉ ሰዎችም አሉ። አጠቃላይ እስኪ ልጁ ፍቅር አርግዛለች ወይስ አላረገዘች የሚለውን ነገር እናወራለን። ከዛስ የልጁ አባትስ ማን ነው? ከዛስ ደግሞ ፍቅር እንደዚህ እንድትጠፋ፣ ከጓደኞቿ እንድትርቅ፣ ከሚዲያ እንድትርቅ ያደረጋት ነገርስ ምንድን ነው የሚለውን ነገር እንግዲህ በደንብ የምናወራበት ሀሳብ የምንሰጥበት ይሆናል ማለት ነው እና በቅድሚያ ስለ አብርሽ የተወራውን የተነሳውን ነገር እውነት ለመናገር እኔም የሰማሁት ብዙ ነገር ስላለ ቆየት ብዬ እሱን የማቀርብላችሁ የማወራላችሁ ይሆናል። ወይም ደግሞ የምናገረው ነገር ብዙ ነገር ስላለኝ ማለት ነውና ስለ አብርሽ ምንም ላነሳ አልችልም። ግን ያው ፉፉም የጠረጠረው እሱን ነው መቶ ፐርሰንት። የምናገረው ነገር ፉፉም የጠረጠረው ነገር አለ ከአብርሽ ጋር በተገናኘ። ግን አሁን ላይ እኔ እንዲህ ነው ብዬ ስለ አብርሽ ሀሳብ አስተያየት መስጠት አልፈልግም ሲጀመር እርሱ የራሱ የደስታ ላይ ነው ያለው። የራሱን ሚስት አስረግዟል። የራሱ ልጅ አለው። ስለዚህ ከፍቅር ጋር ምን ያገናኘዋል የሚለውን ነገር እሷ ማርገዟ ምናምን የሚለውን ነገር አብርሽን እዚህ ውስጥ አስወጣዋለሁ አላስገባውም። ያላችሁበት ምክንያት ሊኖራችሁ ይችላል። ትክክለኛ ኢንፎርሜሽን ያላችሁ ሰዎች ሊሆን ይችላል፣ እንደዚህ ያሪያቸሁት ወይም ደግሞ የሌላችሁ ዝም ብላችሁ ፈጥራችሁም ሊሆን ይችላል። ብቻ ስለ እሱ ሀሳብ አልሰጥም አሁን እላለሁ። ግን ወደ ፍቅርና እርግዝናዋ ሲሄድ እውነት ለመናገር እኔም ነግሬያቸዋለሁ ፍቅር ሰው ናት ብያቸዋለሁ። በመጀመሪያ የሰው ሰው ልጅ ናት እና አትሳሳትም። ያቺ ጠንካራ ሴት፣ ያቺ ብርቱ ሴት፣ ያቺ በቃ ራሷን በደንብ አውቃ የምትኖር በኮንፊደንስ በቃ ለራሷ የምትኖር ሴት እንደዚህ ተሳስታው እንደዚህ ወርዳ ልጅ እስከማርገዝ በትዳር ሳትጣመር ትዳር ሳይኖራት ፍቅረኛ አለኝ ብላ በይፋ ሳትናገር እንዲሁ በአንድ ቀን አዳር፣ በሁለት ቀን አዳር፣ በአምስት ደቂቃ ከወንድ ጋር በመተኛት ልጅ ታረግዛለች ብዬ አላስብም የሚሉም አሉ። አንዳንዶቹ ደግሞ በቃ አላደለ በቃ ልጅ ነው ይወለድ የሚባልም አለ። ብቻ ግን በአጠቃላይ እኔ ስለ ፍቅር እርግዝና ስነግራችሁ እች ልጅ ሴት ናት ጠንካራ ናት ጀግና ሴት ናት፣ ብዙ ነገሮች እናውቃለን። በጣም ጠንቃቃ ጥንቁቅ ሴት ነች፣ ግን ሰው ናት ብያችኋለሁ። የሆነ ሰዓት ላይ መሳሳቷ አይቀርም። ተሳስታ ሊሆን ይችላል የሚል ግምት አለኝ። 80 ፐርሰንት ተሳስታ ሊሆን ይችላል፣ 20 ፐርሰንቱ ደግሞ ምናልባት እች ልጅ ማለት አርግዣለሁ ማለቱ ለምን ማንን ማን ለማ ማለት አንድ ቀን ሁለት ቀን እሺ፣ ፕራንክ ይደረጋል። ይሄ ሁሉ ቀን አርግዣለሁ ብላ ወይም እስከ ከቤት እስከ መጥፋት አድራሿን እስከ ማጥፋት ጓደኞቿ እስከ መራቅ እስከ ምሌት ያደረሳት ነገር ምንድነው የሚለውን ነገር ደግሞ ሳስብ ግራ ይገባኛል። ባጭሩ ግን አረገዘችም አላረገዘችም እኛ ከፍቅር ጎን ሁሌ መቆማችን አይቀርም፣ ምክንያቱም ሁሌ ፍጹም አይደለችም፣ ንትሳሳት ትችላለች። ተሳስታም ይሁን ፈልገው አውቃው ይሁን አርግዛለች። ካረገዘችም መቀበል ነው ያለብን። ካላረገዘችም ደግሞ ምን ልታስተምር እንደፈለገች ባላቅም፣ ግን ትክክለኛ እርግዝና ይመስለኝ እንዲሁ ስገምት ማለት ነው እና ግን የሆነ የተሰማት ነገር አለ። ከነዚህ ልጆች ከነዚህ ከሶስቱ ከፎፉ፣ ከፈቲ፣ ከቡሪክ ልትርቅበት የቻለችበት ምክንያት የራሷ የሆነ ምክንያት ያላት ነገር ነው የሚመስለኝ። የሆነ የሆነ ነገር ሆናለች በቃ በአጭሩ የእርግዝናው ብቻ ሳይሆን ከነዚህ ልጆች ለመራቅ የሆነ መንገድ ፈልጋ የራቀች ነው የሚመስለኝ። አንዳንዴ ኮ አብራችሁ እየኖራል የሆነ ጊዜ ታስታውሳላችሁ አደለ? ሀይሚ በዙሪያዋ እንወዳታለን፣ እናከብራታለን። ሀይሚዬ፣ ሀይሚዬ፣ ሀይሚዬ ስሏት ቆይተው የሆነ ሰዓት ላይ ለስንት ቀን ብቻዋን በር ዘግታ እንዳለቀሰች ታስታውሳላችኋ። ኢቭን ብሩክ ራሱ አጠገቧ ሆኖ ሀሰን ራሱ አለውልሽ የሚላት ማሄ ራሱ ከጓደኛ ነበረች ካጠገቧ ሆና በዚያ ሰዓት ሙቢ ነበር፣ ሀሰን ነበር፣ ቡሩክ ነበር እንደዛ ተፈጥሯል። ና አንዳንዴ ሰዎች አጠገባችን እያሉ ግን የሉም። እና ሜቢ እች ልጅ አርግዣለሁ ብላ የተናገረችው ምክንያት ምናልባት ከነሱ መራቅ ፈልጋ ሊሆን ይችላል። ግን በእሷ ምክንያት እየተጨነቁ ነው። እና የራሷን ውሳኔ ተወስን በራሷ ላይ መጥፎ ውሳኔ እንዳትወስን በልጇ ላይ መጥፎ ውሳኔ እንዳትወስን እላለሁ ና ፍቅርዬን ከምንም በላይ አንዳንድ ልጆች አው ጠላናት፣ የምትሉም አላችሁ። እንዴት ክብሯ እንዴት ዝቅ አድርጋ ያለ ትዳር እንዴት ፍቅረኛን እንኳን ከማይታወቅ ሰው እንዴት ታረግዛለች ብላችሁም እሷን እየተቆጣችሁ፣ እያሾፋችሁባት፣ እየቀለዳችሁባት ያላችሁ ሰዎች አላችሁ ና አንዳንዴ ሴት መሆን ብዙ ፈተና አለው ና አስባውም ላይሆን ይችላል ና በዚህ ልክ እሷን ኢግኖር ማድረግ አይጠበቅባችሁም። አሳድጉልኝ አላለችም አደለ ። ስለዚህ ኑሮ አንትኑርበት ህይወቷን ትኑር ተዋት ነው ልል የምችለው። ጓደኞቿ ደግሞ ፉፉና ቡሪክ፣ በጣም ማለት ፉፉ በጣም በቃ የዋህ ልጅ ነው። እሷ መጥፎ ነገር እንዲደርስባት አይፈልግም፣ እንድትጎዳ አይፈልግም። ሁሌም በቃ ደስተኛ ህይወት እንድትኖር ነው የሚፈልገው። እና ግን ደግሞ ያንን ብቻ መፈለግ ብቻ ምንም ጥቅም የለው። ከጎኗ ሆናችሁ እናንተ በእርግጥ እኔ እንጃ አላውቅም። እሷ እኔም ተናግሬ ያለው ዞር ብላ የራሷን ህይወት ትጀምር የራሷን መንገድ ትፈልግ ብዬ ነው የማስበው እና አሁን ዋናው ማሳሪያው እኔ ፍቅር ያረገዘችም ያላረገዘችም ይመስለኛል ምክንያትሽ ምንድ ነው ካላችሁ ትናንትም ዛሬም እያስተላለፍኩ ነው ያለሁትኝ የምታረግዝበት ምክንያት ልትሳሳት ትችላለች ሰውናት ሴትናት ምክንያት ወይም የሆነ ነገር ተደፍራም ሊሆን ይችላል እኮ እግዚአብሔር ይቅር በለኝ እንጂ ወይም ደግሞ አያድርግባት እንጂ ሴት ልጅናት የሆነ ሰዓት ላይ በሆነ ሰዓት ልትጠቃ ትችላለች ወይ ተጠቅታ ሊሆን ይችላል፣ ወይ ደግሞ እንዲሁ ተሳስታ ሊሆን ይችላል፣ ወይ ደግሞ የሆነ ሰው አባብሏት ምናምን አብሬሽ ሆናለሁ አብሬሽ እንደዚህ ያደርጋለሁ እንቀጥላለን ብሎ ካስረገዛት በኋላ ሄዶባት ሊሆን ይችላል። ወይም ደግሞ አብሮ ኖሮ ካረገዘች በኋላ ትቷት ሊሆን ይችላል። ግን ይሄ ሁሉ ግምት ነው እንጂ ትክክለኛ የሆነ ነገር የለም። እና ሁላችሁም እርግጠኛ ሆናችሁ አታውሩ። ማርገዟም እርግጠኛ አይደለም፣ አለማርገዟም እርግጠኛ አይደለም። እና በአጭሩ ግን ፈቲ ይቅርታ፣ ፍቅር ለራሷ ጊዜ ውስጣ ወስዳ በራሷ ደስተኛ የሚያረጋትን ነገር በቃ ደስተኛ ህይወት የሚሰጣትን ነገር መምረጥ አለባት፣ መርጣ የራሷን ህይወት መኖር አለባት ብዬ አስባለሁ። በጓደኛ ጫና ይሄን አርጊ፣ ያን አርጊ ስለተባለች ወደዛ መሄድ ወደዚህ መምጣት ምንም የሚጠቅማት ነገር የለምና፣ ፍቅር በጣም ጠንካራ ጀግና ሴት ናት እና ልጅ ወለደች ማለት ወደ ኋላ ትቀራለች በጣም የሆነ ልጅ ማለት በሽታ አይደለም በነገራችን ላይ የእግዚአብሔር ስጦታ ነው። ለዚህ ልጅ የሚሰጣቸው ሰዎች የታደሉ ሰዎች ናቸው። በቃ እግዚአብሔር የመረጣቸው ሰዎች፣ እግዚአብሔር የወደዳቸው ሰዎች ናቸው እና ይህን እድል ያላገኙ ስንቶች አሉ። ልጅ አጣውስ ለአመታት ሲለምኑ የሚኖሩ ሰዎች አሉ እና ከነዛ ውስጥ ሳያደርጋት እንግዲህ ልጅ ከሰጣት አሜን ብላ መቀበል ነው ያለባት። ይሄን ነው ልል የምችለው። እናትዮዋን በጣም እንደተጨነቀች እንዳዘነች ነው እየተናገሩ የሚገኙት። ትወና ነው የሚለው ነገር አላውቅም። እኔ በዚህ ሰዓት አሁን ፉፉም ቡሪክም ፍቅርም እየተወኑ ነው ለማለት ይከብደኛል። ግን ሶሻል ሚዲያ አብዛኛውን የሚፖስት ነገር ከእውነታው ይልቅ ውሸቱ ነው እየበዛ የሚመጣው። ይሄ ግልጽ ነገር ነው የታወቀ ነገር ነውና፣ ብቻ ይሄን ድራማ ነው ምን የሚባለውን የሚባለው ነገርም በደንብ አጣርቼ አዲስ ኢንፎርሜሽን አዲስ መረጃ ይዤላችሁ መጣለሁ። ለጊዜው ግን ያለኝ ነገር ያለኝ መረጃ ይሄ ነው። ፍቅር በጣም በቪዲዮ ስላልመጣች ናፍቃኛለች። እውነት ለመናገርና የሆነ ደስ የሚል ነገር አለኝ ለፍቅር ማለት ነው። በጣም በጣም ምርጥ የልጅ ናትና ክፉ ነገር አይንካት። በሄደችበት ሁሉ መልካም ነገር ይግጠማት። ትምህርት አላት እንግዲህ በቅርቡ ተመራቂ ነች እንደምታውቋትና በርትታ ተምራ ጥሩ ውጤት አምጥታ ደግሞ ደስታዋን ደግሞ አብረን ለመካፈል ያብቃል ነው የምለው። ፉፉና ቡሪክ ደግሞ አረጋጉት። ያው ተጨንቃችኋል ምናምን ግን ደግሞ ምን ለምን ሄደች ብላችሁ መሳደብ መቆጣት ሳይሆን የሄደችበት ምክንያት ምን ሊሆን ይችላል ብላችሁ እናንተ ጋር ያለውን ችግር ማስተካከል አለባችሁ ብዬ ያስባለሁ። እንደ ጓደኛ ካልሆነ ግን ተዋት፣ በቃ የራሷን ህይወት ትኑር፣ የራሷን መንገድ ትምራ፣ በራሷ መንገድ ትሂድ። ይህንን ነው ልል ምችለው። አመሰግናለሁ። ሰላም ቆዩ።